በጣም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ያረስተ ዜናዎችን ናግራችኋለን። አብራችሁን ቆዩ። ነፃነቷን ሀገራነቷን ያወጀች የሶማሌላንድ ፕሬዝዳንት አብዱረህማን ሞሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው አዲስ አበባ ዛሬ ረፋር ላይ ማቅናታቸው የጽሕፈት ቤታቸው አስታውቋል። የሶማሌ የግዛት አካል አድርጋ የምትመለከታት የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሌው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ካንድ ቀን በኋላ ነው። በዚህም ጉዳይ የዜና ትንታኔያችን አካተነዋል። ቆይታቸው የሚሰሙት ይሆናል። ኢትዮጵያን አድሱ ራስ ወለድ የስጋት ትርክትና የፕሮፓጋንዳ ጦርነት ታዋቂው የእንግሊዙ መጽሔት ከሰሞኑ እጅግ ሚስጥራዊ የአፍሪካ አባገነንነት የህልውና ቀውስ ገጥሞታል በሚል ርዕስ ኢትዮጵያ ኤርትራ ልትወር የሚል አንድምታ ያለው ሰፊ አተታ አስነብቧል ለጽሁፉም የተስፋፊዋ ኢትዮጵያ የተነሳ ኤርትራ ለዓላዊነት አደጋ ውስጥ ወድቋል የሚል ንዑስ ርዕስ የተሰጠው የመጽሐፍ አተታ ከመነሻው ኢትዮጵያ ተስፋፊ በሚል ሚዛናዊነት በጎደለው የጥላቻ ንግግር ጠርቷል በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። ኢትዮጵያ አየር ኃይል የትኛውን ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ይገኛል ሲሉ ሌተናል ጄኔራል ይልማ መርዳሳ ተናገሩ። አየል ኃይል የሚሰጠው ማንኛውን ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ላይ ይገኛል ላሉ የኢፌዴሪ አየል ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል።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 አየር ኃይል ዝግጁ ሆኗል በተጠንቀቅ ቁሟል ሲሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። አየር ኃይላችን የትኛውን ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ይገኛል ብለዋል። አየር ኃይሉ የሚሰጠው ማንኛውን ግዳጅ ለመፈጸም በላቀ የዝግጁነት ደረጃ እንደሚገኝ አረጋግጠዋል። አየር ኃይሉ ምክትል አዛዥ ለአየር ኦፕሬሽን ለግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱት ክፍሎች እውቅና ሰጥቷል። ሌተናል ጄኔራል ይልማ መርዳሳ በዚህ ወት ተቋሚ ተቋም የሚሰጠውን ተልኮና ግዳጅ ለመፈጸም በከፍተኛ ዝግጁነት አቅም ላይ እንደሚገኝ አረጋግጠዋል። አየር ኃይሉ በአጭር ጊዜ ባከናውናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዥ የአመራሩና አባላቱ የጋራ ስራ ውጤት መሆኑን አስገንዝበዋል። አየር ኃይሉ ምክትል አዛዥ ለአየር ኦፕሬሽኑ ብርጋዴር ተስ ተስፋዬ ለገሰ በበኩላቸው ኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝ አመላክተዋል። መርሃ ግብሩ ግዳጆች በብቃት ለተወጡ ክፍሎች እውቅናና ምስጋና ሰርቲፊኬት መስጠቱንም ዘግ ኢትዮጵያውያን አዲሱ ራስ ወለድ የስጋት ትርክትና የፕሮፓጋንዳ ጦርነት ማክሰኞ መስከረም 27 ቀን 2018 የወጣ እትም ነበር። ይህም ታዋቂው የእንግሊዙ መጽሔት ከሰሞኑ እጅግ ሚስጥራዊ የአፍሪካ አባገነንነት የሕልውና ቀውስ ገጥሞታል በሚል ርዕስ ነበር። ኢትዮጵያ ኤርትራ ልትወር የሚል አንድምታ ያለው ሰፊ ሀተታ አስነብበዋል። በጽሑፉ ተስፋፊዋ ኢትዮጵያ ብሎ የተነሳው ኤርትራ ሉዓላዊነት አደጋ ውስጥ ወርቋል የሚል ንዑስ ርዕስ የተሰጠው መጽሔት ቱ ሀተታ ገና ከመነሻው ኢትዮጵያ ተስፋፊ የሚል ሚዛናዊነት የጎደለው የጥላቻ ቃላትም ተጠቅመዋል። ዘገባው በቀይ ባህር የተነሳ ከኢትዮጵያ ጋር ጦርነት ሊፈጠር እንደሚችልና የአስመራ እንደ ጋዛን ወደ ፍርስራሽነት ሊቀይራት እንደሚችል በማስጠንቀቅ በአጠቃላይ ኢትዮጵያ በቀይ ባህር ላይ በባህር በር ለማግኘት ኤርትራ ልትወር ትችላለች የሚለው አንድምታ ያለው ስጋት ገልጿል። ይሁን እንጂ ዘኢኮኖሚስት ላይ የወጣው ይህንን የኢትዮጵያ ኤርትራ ልትወር ነው ስጋት እውነት እንዲመስል ሆን ተብሎ ድራማዊ ንግድ ተቀነባብሮ የቀረበ እውነት በእጅግ የራቀ ጊዜውን ጠብቆ ጸረ ኢትዮጵያ አካላት የመጣ ፍርሃት ወለድ ጭንቀት የፈጠረው አዲስ ትርክት መሆኑ ሆርን ሪቪው ድረገጽ በማሳየነት አብርሯል። ዓላማው ኢትዮጵያ በሰላማዊ መንገድ ባህር በር የማግኘ ፍለጓ እንዳትሳካ ፕሮፓጋንዳ ጦርነት አካል ሆኖ ማግለል ነው ብሏል ትንታኔው። ሀገርነቷን ያወጀችው የሶማሌላንድ ፕሬዝዳንት አብዱረህማን መሐመድ አብድላሂ የካቢኔ አባሎቻቸውን ይዘው አዲስ አበባ ዛሬ የረፋዱ ማቅናታቸው ጽፈት ቤታቸው አስታውቀዋል። የሶማሌ ግዛት አካል አድርጋ የምትመለከታት የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረ የሶማሌው ፕሬዝዳንት አዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነበር። ከፕሬዝዳንቱ ጋር የሶማሌላንድ የውጭ ጉዳይ ሚኒስተር፣ የገንዘብ ሚኒስትር፣ የሀገሪቱ ጦር አዛዥ እንዲሁም ብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀናሉ መሆናቸው ተገልጿል። ማክሰኞ ጥቅምት 4 2018 ዓ ም ረፋ ላይ ካርጌሳ የተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሌላንድ ፕሬዝዳንት አዲስ አበባ ተጉዘው በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። ግን የሶማሌላንድ መንግስት ቃል አቀባይ በወጣው መግለጫ ፕሬዝዳንት ጉዞ የሁለቱ ሀገራት ግንኙነት በተለይ በደህንነት፣ በምጣኔ ሀብት፣ ንግድ፣ ትራንስፖርት መስኮች ለማጠናከር ያለመ ነው ብለዋል። ፕሬዚዳንት አብዱረህማን መሐመድ አብድላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ወዘገቤ የተባለ የወደብ ስምምነት ከተፈራረመ በኋላ አዲሱ የሀገሪቱ መሪ የተደረገ የመጀመሪያ ጉዞ ነው። ፕሬዚዳንቱ አዲስ አበባ ጉብኝት የሶማሌ ፕሬዚዳንት ሐሰን ሼህ መሐመድ አዲስ አበባ ጉብኝነት በተመለሱ በኋላ የተሰማ ነው ተብሏል። ኢትዮጵያ ከሶማሌ ተነጥላ ነጻ አገርነቷን ካወጀ ሶማሌላንድ ጋር ታህሳስ 2 2016 ዓ.ም የባህር በር ስምምነት የተፈራረመ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ ሕልውና ጉዳይ ነው የተባለው የወደብ ባለቤትነት የሚያረጋግጥ ሲሆን፣ በዚህ ስምምነት ኢትዮጵያ ሰጥቶ መቀበል መርህ እንደምትከተል ባለስልጣናቱ በወቅቱ ተናግረው ነበር። በወደብ ፋንታ ኢትዮጵያ ለሶማሌላንድ መጠን ያልተገኘው ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህም ባሻገር የሶማሌላንድ ባለስልጣን ያልተረጋገጠ ሪፖርቶ ኢትዮጵያ ለሀገሪቱ የትኛውም ሀገር ያገኘችውን የሀገር እውቅና እንደምትሰጥ ሲነገር ነበር። ከሶስት አስር ዓመታት በኋላ ሶማሌ ተነጥላ ነፃ ሀገር ማወጇን የሀገርነት ስርዓት የገነባቸው ሶማሌላንድ በዓለም ሀገር ዘንድ እውቅና ለማግኘት ጥረት እያደረገች ነው። በመሆኑም ሶማሌላንድ ግን ሶማሌላንድን የግዛት አካል መሆኗ ነጻ ሀገር አትቀበለውም። ኢትዮጵያ ጋር የተፈራረመችው የመግባቢያ ስምነት አጥብቃ ተቃውማለች። በዚህ መግባቢያ ስምነት ኢትዮጵያ ሀያ ኪሎ ሜትር የሚሸፍን ባህር ጠረፍ እንደምታገኝ የተገለጸ ሲሆን በኦቱ መንግስት ወደ ባልተቤት መሆኗን እስካሁን ደስ አላችሁ የሚለው ማብሰሩ አይዘነጋም። ይሁን እንጂ የስምነቱ ይዘት ከሁለት ዓመት ገደማ በኋላ በግልጽ አልታወቀም። ስምምነቱ በተለይ ሶማሌላንድ የግዛት አካል ናት የምትለው ሶማሌ በቀጠናው ውጥረት እንዲነግስ ያደረገ ሲሆን የሁለቱ አገር ወዳጅ የሆነችው ቱርክ ውጥረቱን ለማርገብ አደራዳሪ ከስምነት እንዲደርሱ አድርጋለች። ፕሬዚዳንት አሸ መሐመድ እሁድ ዕለት ከጠቅላይ ሚኒስተር አብይ ጋር የሁለትዮሽና ቀጠናዊ ጉዳይ ላይ መወያየታቸው ብቻ የተነገረ ሲሆን ስለ ውይይታቸው ዝርዝር ይፋ የሆነ ነገር የለም። በመሆኑም ዛሬ ማክሰኞ ጥቅምት 4 2018 ዓ ም የሶማሌላንድ የውጭ ጉዳይ ሚኒስተር ፕሬዚዳንት አብዱል ላይ ኢትዮጵያ ጋር መንገድ አውሮፕላን ተሳፍረው ወደ አዲስ አበባ ጉዞ መጀመራቸውን አሳውቋል። የተለያዩ መገናኛ ብዙሀን የዲፕሎማቲክ ምንጮች ጠቅሰው ፕሬዚዳንት ለቀረበላቸው ይፋ ግብዣ አዲስ አበባ ማቅነታቸውና ጉብኝት በሁለት እስከ ሶስት ቀን እንደሚቆይ ተጠቁመዋል። ሌላንድ የውጭ ጉዳይ ሚኒስትር በማህበራዊ ትስስር ገጹ የጉብኝት ዓላማው ሀገራቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጿል። የሶማሌላንድ አንድ ሶ ፕሬዚዳንት የተመረጡት ሰሞኑን ሀገራቸው ኢትዮጵያ የተፈራረሙ ስምምነት የሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረው ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል ተብሎ የመግባቢያ ስምምነት ለሁለት ዓመታት ገደማ የዘገየው በጫና ምክንያት ሳይሆን እንዳልቀረ ይታመናል መዘገየቱን የሚመለከተው ስምነቱ የተፈራረሙትና የተቀናቃኙ በምርጫ ተሸንፈው የተሰናበቱት የሶማሌላንድ የቀድሞው ፕሬዝዳንት ሙሴ ቢሂ ምንም ነገር ሳይቀር በነበረበት እንዳለ ነበር። በመግባባት ደረጃ ላይ ያለው ሁሉም ወገን ተግባራዊነት ሰነዱ መቼ እንደሚፈረም እየተጠባበቀ ነው ብለዋል።